የመንግስት ጦር ዘግናኝ እልቂት ደርሶበታል ተብሏል። የአማራ ፋኖም የመጨረሻ እድል ሰጥቷል። ከተማዋ በቁጥጥር ስር መዋሏ ተሰምቷል። የውጊያ መረጃዎችን ይዘናል። ፋኖ መግለጫ ሰጥቷል። የተለያዩ ክልከላዎችም ተላልፈዋል። በዝርዝር እናስደምጣችኋለን። በአማራ ህዝብ ላይ የደረሰው ዘግናኝ ግፍ ከፕሮፓጋንዳ የዘለለ የመረረ እውነት የያዘ ሆኖ ተገኝቷል። ንጹሐን በግፍና በጅምላ አልቀዋል። በቆይታችን እንመለከተዋለን። አለም አቀፉ ድርጅት በኢትዮጵያ ላይ አስደንጋጭ ውሳኔ ያሳልፈዋል። 10 ሚሊዮን ዜጎች አደጋ ላይ ወድቋል የዘገባችን አካል ነው። ሰላምታችን በያላችሁበት ይሁን የተወደዳችሁ የብላክ ላዮን ቤተሰቦች፣ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ማስደመጥ እንጀምራለን። ለህዝባዊ ጭፍጨፋ ወደ አማራ ግዛቶች የገባው የብርሃኑ ጁላ ሰራዊት በገባበት እየተቀበረ ነው። የብልጽግናን ፋሽስታዊ ስርዓት ከነ ዙፋኑ ለማስቀጠል እየተጋፋ በህዝብ ላይ ጦርነት የከፈተው ገዳይ መንጋ በአዲሱ የአማራ ትውልድ እየተገረፈ ወደ አፈርነት እየተቀየረ ነው። በሁሉም አካባቢዎች እየተካሄዱ ባሉ ውጊያዎች ህዝባዊ ጦሩ በትጥቅና ስንቅ የፈረጠመውን የብልጽግና ኃይል እያንበረከከ የድል ግስጋሴ ላይ ነው። በኦሮሞ መራሹ የአራት ኪሎ ቤተ መንግስት እየተዶለተ የሚዘራለትን የአማራ ህዝብ የጥላቻ ትርክ ለመወጣት ጦርነት የከፈተው ዘመኔ ወታደር የአማራ ምድር የሽንፈቱ አውድማ ሆኖበታል። ስንቅና ትጥቁን ከጠላቱ እየማረከ የሚዋጋው የአማራ ትውልድ ከቀደምቶቹ ጀግኖች የወረሰውን የነፍጠኝነት እሴት በትክክል የተረከበ መሆኑን በተግባር እያስመሰከረ ስለመሆኑም ይነሳል። የአማራ ፋኖ በአሁናዊ ቁመናው ገዳዩ ብልጽግና ገና ስሙ ሲጠራ የሚርድለት ጠላት ከሩቁ የሚርበደብድለት የአማራ ሕዝብ እውነተኛ ዘብ ሆኗል። በአንድ ዓመት የጦር ሜዳ ትግል ውስጥ አንድም ጊዜ በጠላት ተሸንፎ ያላፈገፈገ ትውልድ በአማራ ምድር ከአማራ እናቶች ማጽን ተወልዷል። ጠላቱን እያጋደም የሚፎክር በመስዋዕትነት የተደናቅጦ ክንዱ የማይዝል የሚዋጋበትን ዓላማ የሚያውቅ መዳረሻ ግቡን የተረዳ ልባም ጀግና በመላው አማራ በአሸናፊነት ከፍታ ላይ ነው። የአማራ ሕዝብ የለውና ስጋት አንድ ያደረገው የሕዝቡ እየተለየ መሰቃየት ማየት እንደ ግርሳት ያነደደው ፋኖ በአጭር ጊዜ ውስጥ በጥብቅ የእዝ ሰንሰለት ወደሚመራ ወታደራዊ መዋቅርነት አድጎ ከተበታተነ ትግል ወጥቷል። አንድ አማራዊ አደረጃጀት የመፍጠር ሂደቱ ገና ቢሆንም ከቀበሌና ከወረዳ ከተሞች የተጀመረው መሰባሰብ ከዞኖች ተሻግሮ ክፍለ ሀገራዊ አደረጃጀት እየፈጠረ መሄዱ እንደ ትልቅ ስኬት የሚወሰድ ነው። ፋኖ ይህንን መንገድ እያሳደገና ወታደራዊ ድሎችን በፖለቲካዊ ስራዎች እየደገፈ ከተጓዘ የውድቀቱ ዋዜማው ላይ የሚገኘው የአብይ አህመድ አገዛዝ በአጭር ጊዜ እስከ ወዲያኛው እንደሚቀበር ብዙዎች ያነሳሉ። የአማራ ፋኖ አሁንም ሙሉ ጊዜውን ከአገዛዙ ኃይል ጋር እየተፋለመ ሲሆን በአውደ ውጊያዎች የሚመዘገበው ድል የአማራ እናቶች ማዕፀን የወታደር ጠበብቶችን ማፍራቱን እንደቀጠለ አስመስክሯል። በቀጠለው ውጊያም የአብይ አህመድ መከላከያ ሰራዊት አስር መኪና በመያዝ ባሳለፍነው ሳምንት በድሮን ንጹሐንን ወደ ጨፈጨፈበት እናርጅ እናውጋ ወረዳ ገደብ ቀበሌ ተጉዞ እንደነበር ታውቋል። በዚያም የግለሰቦችን ሀብትና ንብረት እንደዘረፈና ና እንዳወደመ ታውቋል። የወራሪው ጦር አባላት ከገደብ ተነስተው ወደ ደብረወርቅ ከተማ በመንቀሳቀስ ላይ በነበሩበት ወቅት ሶማ ብርጌድ አናብስት ቡሽትኮኛ ቀበሌ ላይ በደፈጣ ጥቃት ተፈጽሞበታል። አንድ ኦባማ የጫነ የመንግስት ኃይልም የቦምብና የጥይት በረዶ ዘንቦበት አስከሬኑን ጭኖ ፈርጥጧል የተባለው የአማራ ፋኖ በጎጃም የሀዲስ ዓለማየሁ ሰባተኛ ክፍለ ጦርም ድል ቀንቶታል ተብሏል። አባበል መብረቁ ብርጌድ፣ አነድር ተድላጓሉ ብርጌድ እና የቦቅል አባይ ብርጌድ በጋራ በመሆን ሎማሚ ከተማ ገብተው ጠላትን መግቢያና መውጫ ሲያሳጡት አርፍደዋል የተባለው ማርያም ሰፈር፣ ሚካኤል ሰፈርና ሎማሚ ከተማ አስተዳደር ጽህፈት ቤት ውጊያ የተደረገ ሲሆን 48 የመንግስት ሰራዊት አባላትን በመደምሰስ 23ቱን ደንቦ ከባድ ቁስለኛ አድርገውታል። ስምንት አባላት የተማረኩ ሲሆን የተለያዩ መሳሪያዎችም ገቢ ተደርገዋል። የሉማሜ ከተማ ሚልሻ ጽፈት ቤትና ፖሊስ ጣቢያ ላይም የቦምብ ጥቃት አድርሰውበታል። አገዛዙ ሲጠቀሙበት የነበረ በርካታ ላፕቶፕ መማረክም ተችሏል። ከየትኖራ ወደ ሉማሜ ለድጋፍ የተንቀሳቀሰን አንድ ካሶን የሙሉ የአብይ አህመድ ወታደረንም ዘሪውን 13ን በመጠቀም መውደም ተችሏል። በመቶ አለቃ በበሰው መሆን በመቶ አለቃ ገረመው አጋዥና በክፍለጦር እንቁ መሪዎች የተመራው የዘመቻ በታሰበው ልኩ ውጤታማ ነበርም ተብሏል። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9/2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአካባቢው ነዋሪዎች ና የዓይን እማኞች ለቢቢሲ ተናገሩ። በዞኑ እናርጅ እናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ ትምህርት ቤት አጥር ለማጠር እና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑንም አመልክቷል። ነዋሪዎች ለቢቢሲ እንደተናገሩ ተሰብስበው በከተማዋ ያለውን ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ የአይን እማኝ ወዲያውን ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቆም ሲሉ በቅጽበቱ በቱ የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮሃለ የሚንከባለላለ የተፈጠረው ነገር ይዘ ተገነናል ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ እያለ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩ ሌላ ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳውን ብለዋል። በአርዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የገለጹ ሌላ የአይን እማኝ የሟቾቹ ቁጥር ብዛት ይኖረዋል በማለትም ገልጸዋል። አስከሬን ስለ ማንሳታቸው የተናገሩ ሌላ እማኝ ደግሞ አብዛኛው የጥቃቱ ተጎጆች ወዲያው ህይወታቸው ማለፉን ገልጸው ሟቾቹ በአብዛኛው ወጣቶች ናቸውም ብለዋል። ከ4 በላይ ቁስለ ሰራተኞችንም ወደ ሕክምና መውሰዳቸውን የገለጹት እማኞች አብዛኞቹ በከተማ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተናግረዋል። ከሰባ በላይ አስከሬን አንስተው በባጃጅ ወደ ቤተክርስቲያን ማመላለሳቸውን የተናገሩ አንድ የአይን እማኝ ታዳጊዎችንና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር 120 እንደሚደርስ ገልጸዋል። ከ115 እስከ 120 የሚሆን አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበርን ብለዋል። ሌላ የአይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁ የሟቾቹ ቁጥር ከመቶ በላይ እንደሚሆን ገምተዋል። አስከሬኖቹ ላይ ከባድ ጉዳት በመድረሱ ሟቾችን መለየት ከባድ እንደነበር የተናገሩት እማኞች። አስከሬኖቹ ላይ ከባድ ጉዳት በመድረሱ ሟቾችን ለመለየት ከባድ እንደነበር የተናገሩት እማኞች በዚህ ምክንያት እና በስጋት እስከ ቀትር 8 ሰዓት ድረስ ገደፍ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩ ገልጸዋል። አሞራ እንዳይብላቸው ቅበሩ ሲባል ማህበረሰቡ በፍጥነት አምስት የሚሆን መቃብር ውስጥ ነው የቀበራቸው ሲሉ አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሸሻቸውን የተናገሩ አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውንም ጠቁመዋል። ማህበረሰቡ ከተረጋጋ በኋላ ለሟቾቹ ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ የሚባለው ማስተዛዘኛ መርሃ ግብር እንደተደረገ ነዋሪዎች ተናግረዋል። ሰሞኑን ሲሸበር ነበር፣ ህዝቡ በሙሉ ሽብር ላይ ነው ያለው ሲሉ ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን፣ በዓል የሚባል ነገር የለም ብለዋል። ከባድ ሀዘን ውስጥ ነው ያለው፣ በዓል ምንም አይመስልም ነበር፣ ለበዓል ከከተማ የሚመጡ ልጆች አልመጡም ሲሉ አካባቢው በሀዘን ውስጥ ስለመሆኑ ተናግረዋል። የአማራ ክልል ግጭት በ2015 ዓ ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎች ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከተማ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረ ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማ ውስጥ አይታዩም ሲሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆኑ የተናገሩ አንድ አይን ማይ የሟሾቹ ንጹሐን ስለመሆናቸው ሲናገሩ በርካቶችም በንግድ ስራቸው የሚያውቋቸው መሆናቸውን ገልጸዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ እናገኝ ነበር። ፋኖቹንና ማህበረሰቡን ለይተን እናውቃቸዋለን። ፋኖች በአንድ ላይ ነው የሚንቀሳቀሱ ሲሉ ሌላ ነዋሪ ተናግረዋል። ሌላ ነዋሪ በበኩላቸው የተሰበሰበው አጥር የሚያጥረውና ቤት የሚሰራው ሰው በቀረጸው ወይም የድሮን ቅኝት በፋኖ ስብስብ ነው ተብሎ ታስቦ ይሁን ያወቅነው ነገር የለም ምናልባት ሲሰበስብ ፋኖ ነው ተብሎ ታስቦ ይሆናል። እንደዚያ ነው እኛ የተረዳነው ሲሉ ጥቃት ሊፈጸም የቻለበትን ምክንያት ግምታቸውን ገልጸዋል። የፋኖ ታጣቂዎች በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸው ተናግረዋል። አካባቢውን ለስልጠና እንደማይጠቀሙት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አሰር ስማረ ዳምጢ ሁሉም ግድያው የተፈጸመባቸው ሲቪሊያን ናቸው፣ አንድም የታጠቀ ኃይል በቦታው ላይ አልነበረም በማለት ግድያውን ማህበረሰቡን ከማሸበር ጋር አያይዘውታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የድሮን ጥቃቱ ላይ ክትትል እያደረገ መሆኑን መሆኑን ለቢቢሲ ተናግሯል። የአማራ ፋኖ በጎጃም የመዝገበ ጮቄ ብርጌድ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። የአብይ አመር ጨፍጫፊ ቡድን የአማራን ሕዝብ ለማጥፋት እንቅልፉን አጦ የሚችለውን ሁሉ እያደረገ ይገኛል ያለው ብርጌዱ የብልጽግና መንግስት አማራን እርስ በርሱ አዋጋለሁ በሚል የጅልና የሞኝ ብልሃት ያለውን እየሞክረ ይገኛልም ብሏል። የዚህ ማሳያ የሚሆነው ደግሞ የሰዴ ከተማ በነበረው ውጊያ የሚኒሻ አባላትን ከፊት በማድረግ አብዛኞቹ የሳት ራት እንዲሆኑ አድርጓቸዋል ነው ያለው። ሌላው ሳይቀር የተወሰኑ የፖሊስ አባላት የሚኒሻ አባላትን ከፊት በማሰለፍ ተኩስ ሲጀመር ጥሏቸው በመሮጥ ሁሉም እንዲደመ መሰሱ አድርገዋል። እድል ቀንቷቸው ከመበላት ሴራና የሳት እራት ከመሆኑ የተረፉት የሚሊሻ አባላት ከገቡበት ጫካ በመውጣት የፋኖኑ ኃይል ይቅርታ በመጠየቅ ወደ መዝገበ ጮቄ ብርጌድ እጅ ሰጥተዋል። ከዚህ በፊት በወጣነው መግለጫ መሰረት በይቅርታ እንደምንቀበል ቃል በገባነው መሰረት 16 የሚሆኑ የሚሊሻ አባላትን ተቀብለን ግንባታ እየሰጠን እንገኛለን ብሏል። ወደፊት በሰዴ ከተማ ሰፋፊ ዘመቻዎች እንደሚኖሩና የአካባቢው ማህበረሰብ ከድሮ የተለየ ጥንቃቄ እንዲያደርግ ከጠላት ኃይል ራሱን ነጥሎ እንዲቀመጥና በጥንቃቄ እንዲንቀሳቀስም አሳስቧል በሰዴ ከተማ እና ዙሪያ የሚከተሉትን ክልከላዎች ማውጣቱንም አሳውቋል። በዚህም መሰረት አንደኛ፣ ከምሽቱ ለሳት በኋላ እና ከነጋቱ 11 ሰዓት በፊት መንቀሳቀስ ፈጽሞ የተከለከለ ነው። ሁለተኛ፣ ከዚህ ቀን ጀምሮ ጠላት ትምህርት ቤቶችን ካምፕ ስላደረገ ተማሪዎችና መምህራን እንዲሁም የትምህርት ባለሙያዎች ለስሙል 10 ባልሞሉ ተማሪዎች ፕሮፖጋንዳ ለመስራት እንደምታስተምሩ ስለደረስንበት ስራቸው እንድታቆሙ እያል፣ ትምህርት ቤት ላይ ጉዳት ቢደርስ መምህራን እና የትምህርት ባለሙያዎች ተጠያቂ እንደምናደርግ ማሳሰብ እንወዳለን። ሶስተኛ፣ አልፎ አልፎ እጅ ያልሰጣቸው በህይወት የተረፋቸው የሚሊሻ አባላት ሰዓት በሁለት ቀን ውስጥ እጅ የማትሰጡ ከሆነ እርምጃ የምንወስ መሆኑን እናሳውቃለን። አራተኛ በሰዴ ከተማና አካባቢው የትኛውም ግለሰብ ማለትም ከፋኖ ኃይል ውጭ የትኛውም አይነት ትጥቅ ይዞ መንቀሳቀስ ፈጽሞ የተከለከለ ነው ተብሏል። ለ650 ሺህ ኢትዮጵያውያን ሲደርስ የነበረ የምግብ እርዳታ ሊቆም መሆኑ ተሰማ። የዓለም ምግብ ፕሮግራም ወርልድ ፉድ ፕሮግራም አስር ሚሊዮን ኢትዮጵያውያን ረሃብና የተመጣጠነ ምግብ አቅርቦት ችግር አጋጥሟቸው እንደሚገኝ ገልጾ ይህ የሆነ ባለበት ወቅት በገንዘብ እጥረት ምክንያት ለ650,000 ኢትዮጵያውያን ሲያደርስ የነበረውን የምግብ እርዳታ ሊያቆም መሆኑን ዛሬ አሳውቋል። ከእነዚህ መል 3 ሚሊዮን የሚሆኑት በጦርነትና በከባቢ አየር ጠባይ መቀየር ምክንያት ተሰደው የሚገኙ መሆናቸውን የጠቆመው ይህ የተባበሩት የመንግስታት ድርጅት አካል የሆነ ተቋም 4.4 ሚሊዮን የሚሆኑ እርጉዝና አጥቢ እናቶች እንዲሁም ህጻናት በከፍተኛ ደረጃ ለረሃብ ተጋልጠው

በኦሮሚያ ሶማሌ፣ ትግራይና አፋር የሕፃናት በምግብ እጥረት መዳከም ተከስቷል ያለው የዓለም ምግብ ድርጅት በኢትዮጵያና በቀጠናው ባሉ አገራት ያሉ ግጭቶች ችግሩን እያባባሱ እንደሚገኙ ይፋ አድርጓል። ይህ አልበቃ ብሎ በመጮቹ ወራት በደቡብ ምስራቅ ኢትዮጵያ ዝቅተኛ የዝናብ መጠን የተተነበየ ሲሆን ይህም በሶማሌ ክልል ድርቅ እንዳያስከትል እንደተፈራ ጨምሮ ገልጿል። በአማራ ክልል የቀጠለው ግጭት፣ የእርዳታ እህል የጫኑ ተሽከርካሪዎች ላይ የሚፈጸም ዝርፊያ መሬት ላይ ላሉ ችግሮች ተብሎ በዛሬው መግለጫ ላይ የተነሱ ሲሆን የዓለም አቀፍ እርዳታ መቀነስ በዋናነት ተጠቅሷል። እርዳታ ካልተገኘ በቀር ለ3.6 ሚሊዮን ኢትዮጵያውያን የምናቀርበውን እርዳታ በመጪዎቹ ሳምንታት ለማቋረጥ እንገድዳለን። አሁን ላይ ለ650ሺህ ሰዎች ስናደርስ የነበረውን የነፍስ አድን እርዳታ እያቆምን ነው ብሏል በመግለጫው። ይህ አሳሳቢ ክስተት እንደ ቢቢሲና አልጀዚራ ባሉ ዓለም አቀፍ የሚዲያ ተቋማት ሽፋን ቢያገኝም አንድም የመንግስት ሚዲያ እስካሁን እንዳልዘገበው ተመላክቷል። በመንግስት አካላትም የተሰጠ መግለጫ የለም። ኢትዮጵያ ስንዴ ከራሷ አተርፎ ለውጭ ሀገራት መላክ እንደጀመረች ተደጋግሞ ቢገለጽም በርካታ ሚሊዮን ዜጎች ረሃብ አጋጥሟቸው እንደሚገኙ ያለም አቀፍ ተቋማት መረጃዎች ያሳያሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ክሪሚያ የሩሲያ ግዛት ናት ብዬ እውቅና አልሰጥም አሉ። ክሪሚያ በፈረንጆቹ 214 በሩሲያ ኃይሎች ወደ ሩሲያ ፌዴሬሽን መጠቃለሏ ይታወሳል። ኪየቭ በጭራሽ ክሪሚያን አሳልፎ ስለመስጠት ከሞስኮ ጋር ለድርድር የምታቀርበው ጉዳይ አይደለም ብሏል ዘለንስኪ። ዋሽንግተን ዛሬ ሚያዝያ 15 ረቡዕ ከዩክሬንና ከአውሮፓ አጋሮቿ ጋር ስትመከር ክሪሚያን የሞስኮ ግዛት አድርጎ እውቅና የመስጠት ሀሳብ አላት ሲል ዋሽንግተን ፖስት አስነብቧል። ግጭቱን ለማስቆም አሜሪካን እንደ አማራጭ ልታቀርበው አስባለች ሚለው መረጃ ከዩክሬን ፖለቲከኞች በኩል በጎ አቀባበል አላገኘም። ክሪሚያ ግዛታችን ነው፣ የዩክሬን ህዝብ ግዛት ነው፣ በዚህ ጉዳይ ላይ የምንነጋገረው ነገር የለም ከህገ መንግስታችን ውጭም ነው በሚል አሻፈሬ ብለዋል ፕሬዚዳንት ቮለድሚር ዘለስንኪ። ከክሪሚያ ባሻገር ዛፖሪዣ፣ ሉሃንስ፣ ዴኔትስክ እና ሄሮስንም በአሁኑ ሰዓት በሩሲያ ኃይሎች ስር መሆናቸው ጉዳዩን ለዩክሬን ቀላል አያደርገውም። የሩሲያ ፕሬዚዳንት ፑቲን ግዛቶቹን ለዩክሬን መልሰን አንሰጥም ማለታቸውም የሚዘነጋ አይደለም። የተወደዳችሁ ቻናላችን ቤተሰቦች፣ የዛሬ መረጃዎች እነዚህ ነበሩ። ለአብሮነታችሁ እናመሰግናለን።